ምንም ብንሆን ምን ያ ጀማዓ ባለፈው እንዳልኳቸው፣ ምንም ብንሆን ምን ፕሮፌሰር ሁን ዶክተር ሁን መልቲሚሊዮነር ሁን ብሎም ቀል ጠቅላይ ሚኒስተርም ሁን ሚኒስተርም ሁን ምንም ሁን ምን፣ ወላጆች አጠገብ ላይ ሀቢቢ ምንድና አንተ የቤታቸው ሰራተኛ አገልጋይ ነህ። ነኝ፣ ከዚያ በላይ ይገባቸዋል። ተዓላ ወቢልዋሊደይን ኢሕሳና ሱመ ቃለ

እጭ ጥፊ ነው፣ እጭ ቦቅስ ነው፣ ለእናት ለአባት ነው። እጭ አይደለም እንግዲያው፣ እዛ ውፈይ ነው፣ እሱም አይደለም አሉ። እንዴት ውፈይ እናት፣ ውፈይ እንዴት ትባላለህ አባት፣ እንዴት ውፈይ ይባላል። ውፈይ ማለት እኮ ሰለቸኝ፣ ወሬ ደበረኝ፣ አስጠላኝ ወሬ ማለት ነው አይደል? መርጋጋ ነው አይመችም፣ ይሻክራል ማለት እኮ ነው። ውፈይ ማለት ነው አይደል? ያ ጀመዓ ነፍርድ የጠቅላይ ሚኒስትሩ የቅርብ አገልጋይ ጋርዶች ነን እንበል። እሳቸው አሁንም ያዛሉ፣ ይሄን የሚያዛሉ እኔ ሄደህ አምጣ፣ እስክሪፕቶ አምጣ፣ ውሀ አምጣ ምናምን ይላሉ። እንደው ከዕለታት አንድ ቀን ሳትብሎ እንለዋለን፣ ደህና ነው የሚሰሩት ቶ እፈይ ምናምን ቶ እንለዋለን። ምንድን ነው እንለው? እሺ ግት። አሁንስ ሌላ ውሀ ካመጣ በኋላ አሁንስ ምን ላምጣ? እንደዚያ ስክሪፕቶ፣ እሺ አመጣ። አሁንስ ምን ላምጣ? ጫማ አሁን ምን ላለው፣ በቃ በምን ላስደስተው ነው። አረ ወላጆቻችንንም፣ በሚያረጁበት በሚያጃጁበት ሰዓት ባህሪያቸው ይቀየራል፣ ጉልበታቸው ይፈሰፈሳል፣ ማንነታቸው ሙሉ ለሙሉ ይቀየራል። ስለዚህ አላሁ ሱብሓነሁ ወተዓላ ያችን ቦታ አሰመረባትና ሲያረጁና ሲጃጁ ጉልበታቸው ሲደክምና አስተሳሰባቸው ሲቀንስ ባህሪያቸው ስለተለወጠብህና ስለተቀየረ በራሳቸው ራሳቸውን ማስተናገድ ስለማይችሉ፣ አሁን ውሃ አምጣ ነው፣ አሁን ቡና አምጣ ነው፣ አሁን ሻይ አምጣ ነው፣ አሁን ምናምን አምጣ ነው፣ አሁን ምናምን አምጣ ነው፣ ትዕዛዝ ይበዛል። አስተዛዘዙ ደግሞ ይሄ ፖላይትነስ ያለበት አይደለም፣ ማለት ትህትና የተሞላበት አይደለም። እንግዲ አውሳ ልቫ አለው። ባህሪ ተቀይሯላ። አሁን ሊላ አለ። ህፃን ልጆች ሁለት ዓመት አንድ ዓመት ምናምን የሞላቸው ልጆች ባባህ ቁጦ ሰጠኝ ነው የሚሉ ማማ ጡጦ ስጪ ነው የሚሉት። አይደለም እንግዲህ አውሳ። ያለቅሳሉ። ከዚህ አንተ የምታነባቸው ለምንድን የምታለቅሰው ልጅ ይርቧታል ልጅ ይርቦታል ምንድን ነው ብለህ ነው የምታነባቸው። ከዛ ይሄንንም ትሞክራለህ እርቧት ይሆን ያኛውንም ትሞክራለህ መጫወቻ ፈልጋ ይሆን ይሄኛውንም ትሞክራለህ ሽንት አፋዛዋ ተበላሽቶ ሽንት አቃጥሏት ይሆን እንቅልፍ መጥቶባት ይሆን ሁሉንም ትሞክራለህ። አልቅሳ ነው እየጠየቀች ያለች። አረ ልጅ አልቅሶ ነው እየጠየቃለች ለምንድነው አልቅሶ የሚጠይቅ ያልክ ኖሮ የአስተሳሰብ ደረጃው ያ የሚፈልገውን ነገር አንተን አስገድዶና አልቅሶ ነው መጠየቅ የሚችለው። ከዚህ በላይ ተናግሮ መጠየቅ አይችልም። ወላጆች እድሜያቸው ስለጃጀና ስላረጁ ጭንቅላታቸው፣ የአስተሳሰብ ችሎታቸው ወደ ሕፃንነት እየተመለሰ ስላለ የሚጠይቁ በትህትና አይደለም፣ በምርቃት ላይሆን ይችላል። እንግዲያው እሷ በቁጣ ምናምን፣ በጉርፊያ በጭቅጭቅ ምናምን ሊሆን ይችላል። ስለዚህ እሷን ቦታ አሰመረባትና አላህ ኢማ የብሎገና ንደከልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኦፌን። የፈለገ ማንነታቸው ቢቀያየርና ቢያበሳጩህ እንኳን ፈላ ተቁል ለሁማ ኦፌን፣ ፍ እንዳትላቸዋል። ፍ በጣም ብዙ ትርጉም ሰጥቶታል። እጭ ነው ተብሏል፣ ፍ ነው ተብሏል። ተማም ግን ደስ ያለኝ ትርጉም እንተሆመይ